ከጠርጉ ማግስት ወይ ቅዳሜው ወይ አርብ ትልቅ ሰርፕራይዝ ነው እና ሚዲያውን ድብልቅልቅ እናደርገዋለን። ችንም በጉጉት ሲጠበቅ የነበረው አጓጊ የሆነው ሰርፕራይዝ ማለት ነው። አብሬሽ ለሩታዬ ሰርፕራይዝ የሚያደርጋትን እንግዲህ ከኢትዮጵያ ጀምሮ ነበረ እየተናገረ የነበረው፣ በመጨረሻም ዱባይ ቅዳሜ ወይም ደግሞ አርብ ዕለት እንደሚያደርግ አልገብቷል ማለት ነው። እንዲሁም ሚዲያው እንዳለ ድብልቅ ልቅ፣ ሸብረቅ ሸብረቅ፣ ረቅረቅ አረገዋለሁ እያለ ነው ማለት ነው። እናንተ የአስፋው መሸሻ እንትን ተናገርኩኝ ማለት ነው። አስፍዬ እንግዲህ አላህ ይዘንልህ። ለማንኛውም ውድ ተመልካቾች እናንተ ማነው ልክ እንደ እኔ ቀን ሲጠብቃቸው የዋለው ማለት ነው። ለነገሩ ብዙዎቹ በቴሌግራም እነ ዘቦ ረቀሩ ሲሉ እኮ እንደ የአብርሃምና ሩታ እንደ ማሪቆስ እኮ በቃ የዱባይ ስሜቱ ተጋብቶባቸዋል። ስለዚህ እንደ ማዳምዬ ቀን ላሽ ብለው ተኝተው ማታ ማታ ነው የሚመጡት እያልኩ ነበረ። ይኸው ባልኩትን መሰረት ማታ በቲክቶክ ከቻሉ ማለት ነው። ግን ምን ዋጋ አለው? እኔ አመለጠኝ ማለት ነው። መረቁ ካለቀ በኋላ ነው የወሬሱስ ድፍት ሊያደርገኝ ሲል በአስራ ሁለተኛው ሰዓት የመጣሁት ማለት ነው። ለማንኛውም ግን ሰፕራይዙ ምን እንደሆነ የጨነቃችሁ ሰዎች የላችሁ፣ ልተንፍሰው ትንሽ እየጠቆም ላርጋችሁ። ለማንኛውም ልጠቁማችሁ እስከ መጨረሻው ላይክ ሼር ሰብስክራይብ እያደረጋችሁ እስከመጨረሻው ከኔ ጋር ሆኖ፣ አሰላሙ አለይኩም ወራህመቱላሂ በረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች ሰላም ብያለው። በያላችሁ በሰላማችሁ አለ ህብዛሌ ለአላፍ እየወዳችኋለሁ። ለቤቴ ወይ ለቻናሌ አዲስ ከሆናችሁ ሰብስክራይብ እንዲሁም የደወል ምልክቱን በመጫን ቤተሰብ ይሁኑ። ከዚህ ይህ ቤተሰብ ሆናችሁ ላይክ ሼር ኮመንት ለምታደረጉልኝ እና ለምታበረታቶኝ እጅግ በጣም አርጌ ከልባ አመሰግናለሁ። አላህ ያክብርልኝ። ዛሬም እንደተለመደው በሌላ ቪዲዮ መጥቻለሁ። ቪዲዮን ክዱዳችሁ ላይክ ሼር ማድረጋችሁን እንዳትረሱ። የዛሬ ቪዲዮ መግቢያችሁ ላይ እንዳያችሁት ወይም እንዳደመጣችሁት የሙሽራው የአብሬሽ ቪዲዮ ነው ማለት ነው። ያው ከሰርጉ በፊት ቅዳሜ ወይም ደግሞ ዓርብ ዕለት ትልቅ ሰርፕራይዝ አለ፣ ሚዲያው እናጨናንቀዋለን፣ ሸብረቅ እናደርጓለን እያለ ነው። በጉጉት ነው አብሬሽ የምንጠብቀው በጉጉት ማለት ነው። አለብን ብለን ነው እኛ መሳሪያችን አንግተን የምንጠብቀው ማለት ነው። ደግሞም እኮ መሳሪያ ስላችሁ እኮ ምነው ክላሽ ነው ወይስ ሽጉጥ ነው ልትሉኝ እኮ ነው። አይደለም ክላሽም ሽጉጥም ሳይሆን ካሜራችንን አዘጋጅተን ማለት ነው። ሎሬ በቃ አፍጢማችን ድፍት ሊያደርገን ስለሆነ የእነሱ ደስታ ለመስማት የምንፈልግ ስላለን፣ የእውነት አጨናንቁት አብሬሽ አጨናንቀው፣ እኛም በጉጉት እየጠበቅን እናጨናንቀዋለን ማለት ነው። የእውነት ማን ነው ልክ እንደ እኔ በዚህ ሰፕራይዝ የጓጓ ማለት ነው። በእርግጥም እኛ ሰፕራይዙ ምን እንደሆነ በውስጥ ተነግሮናል። ነገር ግን እነግራችኋለሁ ያልኩት ውሸቴ ነው፣ ምክንያቱም በእነሱ አንደበት ሲነገር፣ እነሱ ቀኑ ደርሶ ሰዓቱ ደርሶ ለሚወዷቸው ኦዲየንሶቻቸው፣ አድናቂዎቻቸው ሲያሳዩ ነው እንጂ ደስ የሚለው። እኛ ደግሞ እንደ ፋሚሊ በውስጥ ተነግሮን ደግሞ እዚህ ጋር መጥቶ መናገሩ ተገቢ ነው ብዬ አላስብም። ለማንኛውም በጉጉት ጠብቁ። ዓርብ ዕለት ወይም ደግሞ ቅዳሜ የሚለዋል፣ ከሁለቱ አንድ ቀን ይሄ ሰርፕራይዝ፣ ትልቅ ሰርፕራይዝ የምናየው ይሆናል ማለት ነው። እያንዳንዱ ሰው የራሱ የሆነ መላምት እየሰጠ ነው። ደግሞ መላምት የሚሰጠው ሰው በሙሉ ደሳስ የሚል ነገር ነው ማለት ነው። ለሩታዬ የሚመኙላት ማለት ነው። ለማንኛውም ቅዳሜ እንግዲህ ሰርጉ ነው እየተባለ ነበር። ነገር ግን አብርሽ ወደ እሁድ ተዘዋውሯል እያለ ነበረ ማለት ነው። እሁድ አዘዋውረነዋል። ነገር ግን ደግሞ ግራ ተጋብተዋል። ሰዓቱ ማለት ነው። የኢትዮጵያና የዱባይ ሰዓት እየተምታታባቸው ነው። አይዞ አይዞ አይምታታባችሁ። እኛም በሰዓቱ እዚህ ሀገር ስንመጣ እንዲህ ነበር የተምታታብን ማለት ነው። ለጊዜው ይምታታባችኋል፣ ከሳምንት በኋላ ግን ቦታው ትገባላችሁ ማለት ነው። እንዲሁም ደግሞ ቁምጣን እኔ ግን ማሪቆስ በጣም ነው ያሳቀኝ። ቁምጣ ተለብሶ መምጣት አይቻልም ማለ ማለት ነው የሮሚ ሰርግ አደረገ እኮ ሮሚ ውሽ፣ ልክልክ የሆነ ልብስ ለብሶ መምጣት አይቻልም። በአገር ልብስ ዘንጣችሁ ነው መምጣት ያለባችሁትን ነበር ሰርጓን የደረሰ ጊዜ ማለት ነው። ስለዚህ ማሪቆስ በዚህ አጋጣሚ ያሳስበዋል፣ ማንም ቢሆን ቁምጣ ለብሶ መምጣት የለበትም እያለ ነበር። ለማንኛውም ግን የእውነቱ አይደለም ቀልዱ ነው ቀልዱ ነው። እሱ ስለቀለደ ነው የሚቀለድኩት ማለት ነው። በመቀጠል አረብኛም ግራ እየተጋቡ ነው ማለት ነው። አረብኛ እኮ ማሪቆስ የሚችለው ለምን እንደሆነ ታውቃላችሁ? በሆነ ሰዓት እኮ ከለምለም የተንቢ ድራማ እየሰራ ነበረ ማለት ነው። እንዲሁም ደግሞ ጎበዝ ነው ህንድኛም አውቃለሁ ብሎ ህንድኛም እየሞካከረ ነበረ። ነገር ግን ሚስኪኑ ሚስኪኑ ሙሽራው አብሪሽ ነው ማለት ነው። ምንም አረብኛ አያውቅም ማፊ ሙሽክላ እያለ ነበር። ይሄ ማፊ ሙሽክላ እኮ ኢትዮጵያም አደንዝዘዋል፣ እዚህም አገር አደንዝዘዋል ማለት ነው። ማፊ ሙሽኪላ እያሉን ማለት ነው። ይመቻችሁ። ለማንኛውም እንኳን ደህና መጣችሁልን። ነገር ግን ግን እንደ ማዳምና እንደ ማዳምዬ ልጆች ቀን ቀን ተኝታችሁ ለሽ ብላችሁ ማታ ማታ በውድቅት ማታ እየመጣችሁ እንደዚህ በእንቅልፍ የምትቀሰቀሱን በሰላማችሁ ነው በሰላማችሁ ነው። እኔማ ዘቦ እኮ ቀን በቴሌግራም መጥታ ረኮ ቀሩ ምኑ ነው ነው ስትለኝ፣ አረ እባክሽ እንዴ እነሱ እኮ የዱባይ መንፈስ ተጋብቶባቸዋል። በቃ እንደ ማዳምዬ ቀን ፍግም ብለው ነው የሚተኙት አልኳት። ስለዚህ ማታ ማታ በውድቂት ማታ ማታ ሲዞሩ ነው በቃ ሲቀርጹ ነው የሚያድሩት፣ አምሽተው ነው እንደ ማታ የሚመጡት ብያት ነበረ። ይኸው ከእንቅልፍ የቀሰቀሰች አረ፣ ቀለም ባክሽ መገን ተነሽ፣ እንዳልሽውም ልጆቹ መጥተዋል። ስለዚህ ወሬውን ተንፈስበ ይውጣልሽ፣ እንደዚህ ታፍነሽማ በወሬ ታፍነሽማ፣ እህቴ መተኛት የለብሽም ብላ ያው በቴሌግራም ቀስቅሳ ቪዲዮቸው ላከችልኝ ማለት ነው። ዘቡሻ አንቺ፣ እውነቴን ነው ምልሽ። ምንልሻለሁ አረግምሽም? ለማንኛውም አመሰግናለሁ። እውነቴን ነው ምላችሁ። እናም ቤተሰቦቼ፣ ቅዳሜ ወይም ደግሞ እሁድም ዓርብ ዕለትም ሶስቱን ቀን በጉጉት ነው የምንጠብቃቸው። በጉጉት ማለት ነው እንዳልኳችሁ ነገርን ሰንቃችሁ ሳይሆን ጥሩ ነገርን ሰንቃችሁ ነው መጠበቅ ያለባቸው አድናቂዎች ማለት ነው። አይዟችሁ መልካም ጋ ብቻ ብያለሁ። የምትናደዱ ማይዟችሁ ውሃ እየጠጣችሁ እናንተ። ሌላ ሰው ይመጣል ተብሏል እኮ በኢትዮጵያ እኮ የሚመጣ ብዙ ሰው አለ ተብሏል። ሰምታችኋል ሰምታችኋል ወይ? እኛ ግን ሰምተናል። ማን ማን እንደሚመጣ ሰምተናል። ደስም ብሎናል። አብረው በመሆናቸው ማለት ነው። የሚመጡትም ሰዎች ደግሞ ሲመጡ ታያላችሁ ማለት ነው። ለእናንተ ትልቅ ሰፕራይዝ ነው ማለት ነው። እናም ውድ ተመልካቾች የቅዳሜ ሰው ወይም ደግሞ የአርብ ሰው የእሁድ ሰው ይበለን። ዱባዮች ተዘጋጁ ዱባዮች ተዘጋጁ። ስንት ሰዓት ላይ ነው የራት ፕሮግራም? ስንት ሰዓት ላይ ነው ዝግጅቱ? ስንት ሰዓት ላይ ነው እያሉ የማዳን ቅመሞች ዱባይ ላይ የሚገኙ እየጠየቁ ነበረ። ያው የሰርጉ የፕሮግራሙ ሰዓት እስካሁን ድረስ ስላልወሰንን ነጊ ወይም ደግሞ ከነጊ ወዳ ወስንን እንናገራለን እያሉ ነበር ማለት ነው። ለማንኛውም ዱባዮች መልካም ቆይታ ብያለሁ። ለአብርሽ እና ለሩታ ደግሞ መልካም የጋብቻ ጊዜ ይሆንላችሁ። መልካም የትዳር ዘመን ይሁንላችሁ ነው ምላችሁ። ሰላም ደሩልኝ። የነጌ ሰው ይበለል። እናንተ የወሬ ጥማት እኮ ነው። እንደ ኮ ወሬ አይፍረድባችሁ፣ እንደ አያምጣባችሁ ወሬ ከለመዳችሁ፣ ይሄ የይቱ ወሬ ከለመዳችሁ፣ እናንተ አፌ ራሱ ተሳሰረ። በእንቅልፌን የተነሳው ከለመዳችሁ እንዲህ በአፍጢማችሁ ነው የሚደፋችሁ ማለት ነው። ለማንኛውም ልክ እንደ እኔ በወሬ በአፍጢማችሁ ከመደፋት አለ ያውጣችሁ። አሁን ላይ ካድርጉት እንዲህ በእንቅልፌ ተነስቼ እንደዚህ ቪዲዮ ሰርቼ ላችሁ ላይክ ሳታደርጉኝ ብትወቱ ግፍ ነው። እኔ ልሙትላችሁ ግፍ ነው። አሁን ይኸው በኢትዮጵያ ከምሽቱ ስድስት ሰዓት ሆነዋል። በሳውዲ አረቢያ አስራ ሁለት ሰዓት ማለት ነው። ስለዚህ እንዲ ለፍቼ እንዲሁ እንደዚህ ለፍልፌ ለፍልፌ ላይክ ሳታደርጉኝ ስትወጡ ሼም እና ሼም ብለይታችሁ አታውቁም። ለማንኛውም ላይክ እንደምታደርጉኝ አውቃለሁ። ለጨዋታ አክል ነው። ወዳችኋለሁ። በሌላ ቪዲዮስ ከምንገናኝ ሰላማችሁ አላህ ያብዛልኝ ባይ